ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የግንቦት 21 ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስገ የብልጽግናው ሚስጥራዊ የወታደር አዛዦች እስር ቤት ሚስጥሩ ተጋልጧል። በመተከል አውራጃ በሚገኘው እጅግ ሚስጥራዊው እስር ቤት ውስጥ የታሰሩት መኮንኖች አሁናዊ ሁኔታ ምን ይመስላል? የኢትዮጵያው ጓንታናሞ የተባለውና በኮድ ስሙ 2345 የሚባለው ወታደራዊ እስር ቤትን የተመለከተው ጥብቅ መረጃ በዜናችን የሚደመጥ ቀዳሚ መረጃችን ነው። ጋይንተ ላይ ምን ተፈጠረም? የከፍ ያለው ደመላሾች የኮሎኔል ታደሰ ሸቴ ልጆች ከጨጮ እስከ ጎብጎብ የፈጸሙት ታሪካዊ ገድል በዜናችን ይቀርብላችኋል። አልተሰሙታላችሁ? በባህር ዳር ላይ የሚፈጸመው የተቀናጀ ወንጀል በህዝብ ላይ እየተፈጸመ ነው። በሁለት ወገን የሚፈጸመውን ወንጀል አስመልክቶ የአይን እማኞች ሲናገሩ ወለጋ ላይ ኦነግ ሸኔና ወልቃይት ላይ ህወሓት ለይቶ የማጥቃትና የማጥፋት ወንጀል እንደፈጸመው ሁሉ ባህር ዳርም ግለሰብን ለይቶ ማጥቃትና ማሳደድ እየተፈጸመ ነው ብለዋል። ዝርዝሩን በዜናችን የምትሰሙት መረጃችን ነው። ታማኙ የኮሪደሩ ዘብ አርበኞች ክፍለ ጦር የአደረጃጀት ለውጥ ማድረጉን በእኩለ ቀን ዜናችን አሰምተናችሁ ነበር። የክፍለ ጦሩ ዋና አዛዥና በአቶ ኃይለማርያም ደሳለኝ የስልጣን ዘመን የሱዳን ወታደሮች ድንበር አልፈው የገነቡትን ካምፕ አቃጥሏል ተብሎ በፓርላማ የተነገረለት አርበኛ ብርሃኑ ነጋ ከጣና ቴሌቪዥን ጋር በጉዳዩ ዙሪያ የሰጠውን ቃለ ምልልስ በዜናችን ይዘንላችሁ ቀርበናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራል። ቀዳሚ ወዳደረግነው ዘገባችን አለፍን። ከሚስጥራዊ ወታደራዊ እስር ቤት ጥብቅ መረጃ ወጣ። የብልጽግና አገዛዝ የአማራ ተወላጅ ወታደራዊ አዛዦችን እጅግ አደገኛ በሆነው ሚስጥራዊ እስር ቤት አስሮ እያስቃየ መሆኑ ተገለጸም። በመተከል ዞን ፓው የተባለ ቦታ ላይ በሚገኝ ብልጽግናው ሚስጥራዊ ወታደር እስር ቤት እየተፈጸመ ያለውን ግፍ አስመልክቶ ኢትዮ ፎከስ ሚዲያ ባሰራጨው ዘገባ ከመቶ አለቃ እስከ ኮሎኔል ደረጃ የሚገኙ አማራ ተወላጅ መኮንኖች በእስር ቤት እየሰቃዩ ይገኛሉ ብሏል። በመተከል ዞን ፓው የተባለ ቦታ ላይ በሚገኝ የብልጽግናው ምስጥራዊ የወታደር እስር ቤት እየተፈጸመ ያለውን ግፍ አስመልክቶ ኢትዮፎከስ ሚዲያ በአሰራጨው ዘገባ ከመቶ አለቃ እስከ ኮሎኔል ደረጃ የሚገኙ የአማራ ተወላጅ መኮንኖች በእስር ቤት እየሰቃዩ ይገኛሉ ብለዋል። በኮድ ስሙ 2345 የሚባለው ምስጥራዊው የብልጽግና ወታደራዊ እስር ቤት ታፍነው የታሰሩ መኮንኖች ሁሉም የአማራ ተወላጆች ናቸው። ኢትዮፎከስ ኒውስ አክለውም ወታደራዊ መኮንኖቹ ለእስር የተዳረጉት በተግባርም በሀሳብም የፋኖ ደጋፊዎች ናችሁ ተብለው መሆኑን ገልጿል። በምግብ እቀባ ልብስ ባለማቅረብና የመጠጥ ውሃ እንዳያገኙ በማድረግ ከፍተኛ ስቃይ ላይ እንዲቆዩ የተደረጉት እነዚህ ግፏን የአማራ ተወላጆች በአሁኑ ሰዓት ከፊሎቹ ከሚስጥራዊ እስር ቤት ወጥተው ወደ ሶስት ቦታ ተዘዋውረዋል። ወደ ወለጋ፣ ሶሳና አዲስ አበባ ወደሚገኘው ራሽያ ካምፕ ወታደራዊ እስር ቤቶች መኮንኖቹ መዘዋወራቸውን ሚዲያው ጨምሮ ዘግቧል። እነዚህ ወታደራዊ መኮንኖች ለእስር የተዳረጉት ፋኖን እንዳይጠፋ ትፈልጋላችሁ፣ በልባችሁም የፋኖ ደጋፊዎች ናችሁ፣ ወደ ፋኖ ለግዳጅ ስትላኩ ደስተኛ አትሆኑም፣ የምትመሩትን ሰራዊታችንም እንዲመታ አድርጋችኋል የሚሉ የሐሰት ክሶች እንደቀረበባቸው ምንጮች ጨምረው ገልጸዋል። የአማራ ተወላጆች የሰራዊቱ አባላትን የስርዓቱ ቁልፍ ሰዎች እንደማያምኗቸውና አሳደው እንደሚቀጧቸው ኮሎኔል አበራዛን ነው ከዚህ በፊት ለጣና ቴሌቪዥን መናገራቸው ይታወቃል። በተለይም አዲስ አበባ የሚገኘው ራሽያ ካምፕ የሚባለው ወታደራዊ እስር ቤት የበርካታ የአማራ ተወላጅ የሰራዊቱ አባላትና መኮንኖች መሰቃያ መሆኑን ኮሎኔል አበራ ጨምረው ገልጸዋል። አሰቃቂ ከሆነው እስር ቤት በተጨማሪም በጭካኔ እንደሚረሸኑና ቶርቸር እንደሚፈጸምባቸው የሚናገሩት የጣና ቴሌቪዥን ምንጮች በበኩላቸው ወለጋ የሚገኘው ደዴሴና እስር ቤት ከሁሉም የከፋ የአማራ ተወላጅ ወታደራዊ መኮንኖች ማሰቃያ ቤት ሆኗል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ኮሎኔል አበራ ዛን ነው። ይህ ስርዓት አማራን የሚጠላው ስለምንታገለው አይደለም። አማራ በመሆናችን እንደ ማንኛውም ሰው በልተን በማደራችንና ቆመን በመሄዳችን ይጠላናል። ፀሐይና አየርን ስለተጋራ ነውም ይከፈዋል። ስለዚህ እንስርዓት ማገልገል ማለት የአማራን ህዝብ መከራ ማብዛት ነው። የሰራዊት አባል ሆንክ፣ መካከለኛና ከፍተኛ አመራር ብትሆን ከመሰደብ ከመዋረድና ከመናቃት ትድንም ሲሉ ለጣና ቴሌቪዥን ተናግረዋል። የብልጽግናውን አገዛዝ ወታደራዊ የግፍ እስር ቤት ሰለባ የነበሩት ኮሎኔል አበራ አሁንም ድጋሚ የምናገረው ይህን ስርዓት የምታገለግሉ ወንድሞቻችን ኑፋኑን ተቀላቀሉ፣ ከዚህ ውጭ ራሳችሁንም ሆነ ወገናችሁን ነጻ የምታወጡበት እድል የለም ብለዋል። ወደ ተከታዩ መረጃችን አለፍን። የጋይንቱ ተጋድሎ በፋኖ ድል አድራጊነት ቀጥሏል። ለተከታታይ አምስተኛ ቀኑን በያዘው የጋይንት ቀጠና ውጊያ ፋኖ ታላቅ ድል መቀዳጀቱን የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ አስታወቀም። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ 26ኛ ኮር አንበሳው ጋይንት ክፍለ ጦር ዛሬን ጨምሮ በተከታታይ አምስት ቀናት ባደረገው ያልተቋረጠ ተጋድሎ ከፍተኛ ወታደራዊና ማህበረሰባዊ ትርጉም ያላቸው ድሎችን መቀዳጀቱን አስታውቋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ 26ኛ ኮር አንበሳው ጋይንት ክፍለ ጦር ዛሬን ጨምሮ በተከታታይ አምስት ቀናት ባደረገው ያልተቋረጠ ትጋድሎ ከፍተኛ ወታደራዊና ማህበረሰባዊ ትርጉም ያላቸው ድሎችን መቀዳጀቱን አስታውቋል። የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን እንደገለጸው ከግንቦት 17 ጀምሮ በማልጋይንት ብርጌድ እየተወሰደ ያለው ውጊያ በድል ቀጥሏል። በዚህ ውጊያ የብልጽግና ሰራዊት አስገድዶ ገንዘብ እየተቀበለ የሚያጅባቸውን የከባድ መኪና ሾፌሮችን ነጻነት እንዲያገኙ ያደረግን ሲሆን፣ በዋናነት ግን ወደኛ ቀጠና የገባውን የጠላት ኃይል ሙሉ በሙሉ መተነዋል ብለዋል። በፋኖ ብርቱ ተጋድሎ የብልጽግናው ሰራዊት ከፍተኛ ምት መመታቱን ተከትሎ የነጻነት አየር ያገኙት የከባድ መኪና አሽከርካሪዎች ወታደሩ አስገድዶ ካላጀብኳችሁ እያለ ከፍተኛ ገንዘብ ይቀበለን ነበር። ገንዘብ መክፈል አንችልም፣ መታጀብም አንፈልግም ብለን እምቢ ስንላቸው ደግሞ በእኛ የማትታጀቡት የጽንፈኛው ደጋፊ ስለሆናችሁ ነው በማለት ከፍተኛ ስቃይ እያደርስብን ነበር። ሲደርስብን የነበረውን ግፍ መልእክታችን ለሚዲያ ይድረስልን፣ የቀጠሩን ባለሀብቶችም ይስሙልንና ችግራችንን ይረዱልን ሲሉ ተናግረዋል። እነዚህ አሽከርካሪዎች አክለውም እኛ የፈሳሽና የደረቅ ጭነት ተሳቢ ሹፌሮች ከጅቡቲ ተነስተን እንደምንም ብለን ጋይንት ስንደርስ ከሶስት እስከ ስድስት ቀን በግድ ተጠርንፈን እንድንቆይ ይደረጋል። በዚህ የተነሳም የጊዜና ገንዘብ ብክነት ሲገጥመን ቆይተናል። በእጀባ ወቅት ደግሞ ከጋይንት ወደ ባህር ዳር አቅጣጫ ጉዞ ስናደርግ ከፋኖ ጋር በሚደረግ ውጊያ መከላከያው የእኛን መኪና እንደ ምሽግ እየተጠቀመ ስለሚዋጋ የሕይወትና የንብረት ኪሳራ እየገጠመን ቆይቷል ብለዋል። የብልጽግናው ሰራዊት በተሽከርካሪዎቹ ተከልሎ ከፋኖ ጋር ስለሚዋጋ ፋኖም ለመከላከያ ምሽግ እየሆናችሁ ለጥቃት ምክንያት አትሆኑ እያሉ የወቅሳቸው እንደነበረ አሽከርካሪዎቹ ጨምረው ገልጸዋል። የመታጀቡ ግዴታ ቀርቶልን ሰላማዊ ጉዟችን በራሳችን ኃላፊነት እንሄድ ብለው ሲጠይቁ ለጽንፈኛው ስለምትደግፉ ነው ተብለው ይወነጀሉና በጥርጣሬ ሲታዩ መቆየታቸውንም ተናግረዋል። አሽከርካሪዎቹ አክለውም ቢያንስ ፋኖ በሚቆጣጠርበት ቀጠና በነጻነት እንድንንቀሳቀስ ፍቀዱልንና የህዝብ ልጅ መሆናችሁን አሳዩ አንዳንዱ የፋኖ መሪ ነኝ የሚል ከመከላከያው በላይ ነው፣ ቀረጥ የሚቀበለንና ክፉ የሚያደርስብን በማለት በአሽከርካሪዎች ላይ እየደርሰ ያለውን መጠነ ሰፊ ግፍ ተናግረዋል። ዛሬን ጨምሮ በተከታታይ አምስት ቀናት ከጨጭሆ የጀመረው የጋይንት አውራጃ ተጋርሎ ከ30 በላይ የብልጽግና ሰራዊት ሙትና ቆስለኛ እንደሆነበት ከአካባቢው የደረሰን መረጃ ያመለክታል። ክቡራትና ክቡራን፣ የግንቦት 21 ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። በባህር ዳር እየሆነ ያለው አሳሳቢ ነው። ነዋሪዎች በባህር ዳር እየሆነ ያለው አሳሳቢ ነው ሲሉ ነዋሪዎች ገለጹ። የአማራ ክልል ህዝብ ዋና ከተማ በሆነችው ባህር ዳር እየተካሄደ ያለው ነገር እጅግ አሳሳቢና አስከፊ መሆኑን ነዋሪዎች ለጣና ቴሌቪዥን ተናግረዋል። በባህር ዳር ከተማ እየተካሄደ ያለው የተጠናና በቅንጅት የሚፈጸመው ወንጀል ተባብሶ መቀጠሉንና አሳሳቢ መሆኑን የሚናገሩት የከተማዋ ኗሪዎች በየቀኑ ሰው እየታፈነና እየታገተ እንደሚገደል ገልጸዋል። በባህር ዳር ከተማ እየተካሄደ ያለው የተጠናና በቅንጅት የሚፈጸመው ወንጀል ተባብሶ መቀጠሉንና አሳሳቢ መሆኑን የሚናገሩት የከተማዋ ነዋሪዎች በየቀኑ ሰው እየታፈነና እየታገተ እንደሚገደል ገልጸዋል። ይህ የሚሆነው ደግሞ በተጠናና በታቀደ መልኩ መሆኑ ሁኔታው የበለጠ አስፈሪ እንደሆነባቸው ስጋታቸው ለጣና ቴሌቪዥን ተናግረዋል። በተደጋጋሚ ጊዜ በከተማዋ የበለጠ ተጠቃሚነት ይገባኛል የሚል የካሬና የፋኖ ኤሌት መኖሩን የገለጹት የጣና ቴሌቪዥን ምንጮች በክልል ዋና ከተማ ከርዕሰ መስተዳደሩ ቢሮ በቅርብ ርቀት የሚፈጸመው ወንጀል ኦነግ ሸኔ እንኳን ወለጋ ላይ የሚፈጽመው አይመስለንም ብለዋል። እንደ ጣና ቴሌቪዥን ምንጮች ገለጻ በከተማ ግለሰቦች በኑሮ ደረጃቸው፣ በማህበራዊ ግንኙነታቸውና በትውልድ ቀያቸው እየተለዩ የሚገደሉበት የሚታፈኑበትና ታግተው በሚሊዮን የሚቆጠር ገንዘብ የሚጠየቁበት ወንጀል ተባብሶ ከመቸውም ጊዜ በላይ አስከፊ ደረጃ ላይ ደርሷል። ይህን ወንጀል የሚፈጽሙት ደግሞ ከአንዳንድ የፋኖ አመራሮች ጋር በቅንጅት የሚሰሩ የከተማ አስተዳደሩና የክልሉ ከፍተኛ ሹመኞች መሆናቸውን ምንጮቻችን ገልጸው የፖሊስ ኮሚሽኑን ጨምሮ ሁሉም የጸጥታ ኃይሎች የዚህ ወንጀል ተባባሪዎች ናቸው ብለዋል። በመግደያ መስፈርቱ መሰረት ተለይተው የሚገደሉ ግለሰቦችን ፋኖ በባንዳዎች ላይ በተጠና ኦፕሬሽን እርምጃ ወሰደ ወይም የጽንፈኛው ደጋፊ መሆናቸውን በህብረተሰቡ ጥቆማ በደረሰን መሰረት ህጋዊ እርምጃ ወሰርንባቸው የሚሉ ሁለት ጽንፍ የወጡ ዜናዎች ይሰራባቸዋል በማለት በክልል ዋና ከተማ እየተፈጸመ ያለውን ነውር አጋልጠዋል። በዚሁ ባህር ዳር ከተማ ዘንዘሊማ በሚባለው የከተማው ክፍል ላይ ዛሬ ከሰዓት የተፈጠረውን የተቀናጀ ወንጀል የሚናገሩት ምንጮቻችን በበኩላቸው ልዩ ተልኮ የሰጣቸው የአድማ ብተን አባላት ፋኖን ትደግፋላችሁ እያሉ ለጥቃት የተመረጡ ግለሰቦችን ለይተው ንብረት እየዘረፉ አምሽተዋል ሲሉ ተናግረዋል። ምንጮቻችን አክለውም ይህ መንግስታዊ ወንጀል ዛሬ ብቻ የተፈጸመ አይደለም። ከዚህ በፊትም በተመሳሳይ የበርካታ ግለሰቦችን ቤት እየሰበሩ ዘርፈዋል፣ መኪኖቻቸውን ቀምተው ለወታደራዊ ግዳጅ ወስደውባቸዋል። ለምን ብለው ሲጠይቁ ጽንፈኛውን ትደግ ግፋላችሁ እያሉ እያስፈራሩና እንደሚያስሯቸውም እየዛቱ ንብረታቸውን ወስደዋል። የሚገርመው ደግሞ ይህን የሚያደርጉት ከግለሰብ ግለሰብ እየለዩ ሲሆን የሚለዩበት መስፈርት ደግሞ የበለጠ ጉዳዩን አሳሳቢ አድርጎታል፣ በማለት የባህር ዳር ከተማ ሁኔታ በምን ደረጃ አሳሳቢ እንደሆነ ተናግረዋል። ከዓመታት በፊት ከወለጋ ተፈናቅሎ ወደ አማራ ክልል የገባ ወዳጅ ነበረኝ የሚሉት አስተያየት ሰጪው የጣና ምንጭ በወለጋ የተደረገውን ሲነግረኝ በብሔር እየተለየ ነበር ቤታቸው የተቃጠለውና ንብረታቸው የተዘረፈው ያ ተመሳሳይ ድርጊት በወልቃይትም ህወሓት ሲፈጽመው ነበር። በወልቃይትና በወለጋ ያየነውን አግላይ አጥቂነት በክልላችን ዋና ከተማም ሲፈጸም ማየታችን የነገሩን አሳሳቢነት አስከፊ ያደርገዋል ብለዋል። ይህ በእንዲህ እንዳለ በኦህዴድ ብልጽግና አሳዳጅነት ከወለጋ ተፈናቅለው ወሎ ቤት አማራ ደሴ የተጠለሉ ተፈናቃዮች መጠለያ ካምፓቸው በባዲን ፈርሶባቸዋል። ወደ መጨረሻው ዘገባችን አለፍን። ጠቅላይ ግዛቱን የተቀላቀልነው አሻጋሪ ሞራን ስለሚመሩት ነው። አርበኛ ብርሃኑ ነጋ የአማራና የሱዳን ኮሪደርን በጽናት እያስጠበቀ ያለው አርበኞች ክፍለ ጦር ከአማራ ፋኑ አንድነት በጎንደር ህዝብ ወደ አማራ ፋኑ ጎንደር ጠቅላይ ግዛት ህዝብ መቀላቀሉን በቀኑ ዜናችን መዘገባችን ይታወሳል። የአርበኞች ክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስም የአማራን ህዝብ የህልውና ትግል በታማኝነት መምራት እንደሚችልና የጎንደርን አንድነት ለማምጣትም ተግቶ የሚሰራ መሆኑን ስለ ገመገምን ነው ጎንደር ጠቅላይ ግዛት እዝን የተቀላቀል ነው ብሏል። የአርበኞች ክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስም የአማራን ህዝብ የሉና ትግል በታማኝነት መምራት እንደሚችልና የጎንደርን አንድነት ለማምጣትም ተግቶ የሚሰራ መሆኑን ስለ ገመገምን ነው ጎንደር ጠቅላይ ግዛት እዝን የተቀላቀል ነው ብለዋል። አርበኛ ብርሃኑ ነጋ አክሎም የአማራ ፋኑ አንድነት በጎንደርና የአማራ ፋኑ ጎንደር ጠቅላይ ግዛት እዝ ወደ አንድነት በሚመጡበት ጉዳይም እየሰሩ መሆኑን ገልጾ ሁለቱ የጎንደር ዞኖች ጊዜው ቢረዝምም አንድ መሆናቸው አይቀርም ሲል ተናግሯል። ከአርበኛ ብርሃኑ ነጋ ጋር ያደረግነው ሙሉ ቃለ ምልልስ በምሽት ዜናችን እንደምናቀርብላችሁ ቃል በገባነው መሰረትም ሙሉ ቃለ ምልልሱን እነሆ ተከታተሉት። አመሰግናለሁ። ከጣና ቴሌቪዥን ነው አርበኛ ብርሃኑ ነጋ፣ እንደምንሰነበት ሰነበት። ከአርበኞች ክፍለ ጦር እንግዲህ ዋና አዛዥ ነህና እንግዲህ ትናንትና በእናንተ ክፍለ ጦር በአደረገው ውሳኔና ስብሰባ መሰረት የወሰነ ውሳኔ የነበረ ውሳኔያችሁ እንግዲህ ከነበራችሁበት የአማራ ፋኖ አንድነት በጎንደር እዝ ወታችሁ ወደ አማራ ፋኖ ጎንደር ጠቅላይ ግዛት እዝ መዛወራችሁን ይፋ አድርጋችኋል። ወደዚህ ውሳኔ እንዴት ደረሳችሁ? አመሰግናለን እንግዲህ አርበኞች ክፍለ ጦር ወደ በአማራ ፋኖ አንድነት ተጎንደር ስንታገል የቆየን ቢሆንም ነገር ግን በአንዳንድ አስተራሮች ክስተት በማየት እና ችግሮችን በአጭር ጊዜ ውስጥ መፍትሄ መስጠት የማይችል ተቋምን ሆኖ ያየነበት ሁኔታ ስላለ ምክንያቱም ወደ የጎንደር ጠቅላይ ግዛት እንድንመጣ ወይም ወደ ጎንደር ጠቅላይ ግዛት እንድንቀላቀል ተገደናል ማለት ነው። ስለዚህ አሁንም የጎንደር ጠቅላይ ግዛት በብዙ ምሁራኖች የተደገፈ በሳል አመራር የጎንደርን አንድነት ለማምጣት ተግቶ የሚሰራ በአሰራር የሚያምን ተቋም ሆኖ ያገኘነበት ሁኔታ ስላለ ስለዚህ ወደ አጠቃላይ የአርበኞች ክፍለ ጦር የስራ አስፈጻሚ አባላት በጥልቅ ነገሮችን በመመርመር የጋራ አቋም ይዘን ወደ ጠቅለ ግዛቱ ተቀላቅለናል ማለት ነው። እና የጎንደር ጠቅለ ግዛት ከፍተኛ አመራሮችን እጃቸውን ዘርግተው የተቀበሉን እና እኛም የኮራንበት ሁኔታ ነው ያለ ዛሬን ነገን የጎንደርን አንድነት ለማምጣት ከአጋር ድርጅቶች ጋር ሆነን የጋራ የሚሰራ አመሰግናለሁ። አርበኛ ብርሃኑ ነጋ እየተሰጠን ስላለው ማብራሪያ እንግዲህ፣ በቃለምልልስም ሆነ በመግለጫችሁ አንድ ሀሳብ ተናግራችኋል። የጎንደር አንድነትን አስጠብቀን የአማራን ህልውና እናስከብራለን ነው የምትሉትና ይህንን ለማድረግ ሁለቱ ጎንደር ላይ የሚታገሉትን ሁለቱን አደረጃጀቶች አንድ ለማድረግ ለምን አልጠራችሁም? ከአንደኛው ውዝ ወደ ሌላኛው ውዝ ለመግባት ለምን አስፈለጋችሁ? በጣም ጥሩ። ምንድነው፣ የኛ አቋም ወይም የጎንደር ጠቅላይ ግዛት አቋም፣ ጎንደር እንደ ጎንደር አንድ ሆኖ እንዲቆም ሰብቶ የሚሰራ ድርጅትና ተቋም መሆኑን ተገንዝበናል። ነገር ግን የጎንደርን አንድነት የማይፈልጉ በውስጡ የስርዓቱ ተላላኪ ሆነው የተሰበሰቡ በየክፍለ ጦሩ የተለጠፉ አንድነትን እየሰበኩ ታች መሬት ላይ ልዩነትን የሚሰሩ እንዳሉ በዛኛው ወገን የተረዳነበት ሁኔታ አለ። አሁንም ቢሆን የእኛ አቋም አሰራርን ተከትለን የጎንደር ጠቅላይ ግዛት እና የአማራ ፋና እንድንመጠጉ ጎንደር ሁለቱም ወደ አንድ የሚመጣበትን ሂደት በጥልቅ እየሰራን ያለነው። ስለዚህ ጎንደር እንደ ጎንደር ካቆምን በኋላ አንድ ቤተ አማራ ወይም ከሸዋ ከጎጃምና ከወሎ ጋር የጋራ አድርገን አንድ ተቋም እንገነባለን ብለን ነው የምናስበው። ስለዚህ ይህን ምናልባት ጊዜ ሊበላ ይችላል እንጂ ወይም ግለሰቦች አንድነትን የማይፈልጉ ግለሰቦች በተቋሙ ውስጥ ያሉ የሚጠመዝዙ ቢኖሩም፣ ነገ እነሱም ተነቅሰው እየወጡ የጎንደርን አንድነት አንድ አድርገን ለመታገል መቼም ቢሆን የጎንደር ጠቅላይ ግዛት ጽኑ እምነት አለን። ይህም ይሆናል የሚል ሙሉ ተስፋ አለን። እጅግ በጣም አመሰግናለሁ። አርበኛ ብርሃኑ ነጋ የአርበኞች ክፍለ ጦር ዋና አዛዥ እየሰጠን ስላለ ማብራሪያ ከልብ እያመሰገንኩኝ፣ እንግዲህ አንተና ወንድሞች የምትታገሩበት ቀጠና እጅግ በጣም መሰረታዊና ስትራቴጂክ ቦታ መሆኑ ይታወቃል። ስለዚህ አሁን አጠቃላይ ያለውን የእናንተን የተጋድሎ፣ እንዲሁም ደግሞ ቀጣይ የቀጠናው ሁኔታ በተመለከተ የምታስተላልፈው መልእክት ካለ ድል ውስጥህ በጣም ጥሩ። እንግዲህ በዚህ ቀጠና የጠላት ኃይል ኮሪደር ከመሆኑ አኳያ ለው ኃይሉን እያሟጠጠ እኛም በተለያየ መንገድ ቀጠና ለመቆጣጠር ያሰበበት ሁኔታ ቢኖርም በተደጋጋሚ በሚደረጉ አውደ ውጊያዎች ጠላት እየተንኮላሸ እኛም የተቆጣጠርናቸውን ከተማዎች በርካታ ከተማዎች አሉ። ሰፊ ከተሞችን የያዝንበት ሁኔታ አለ። ማህበረሰቡን በማደራጀት የህዝቡን አንጻራዊ ሰላም በማረጋገጥ ከፍተኛ ተጋድሎ እያደረግን ነው የምንገኘው። አሁንም ከሱዳን ጋር እንዲህ የዋሰነውን መተማ ዮሐንስም በሰርበተበርማለዳ ቁጥጥር ስር ለማድረግ የተለያዩ ስራዎችን እየሰራን ነው የምንገኘው። ይህም ደግሞ ለአማራ ኢትዮጵያ ብሎ ለአለም ህዝብ ነገ በተግባር የምናስመሰክረው ነው የሚሆነው አንድነታችን በሚገባ ጠንቷን ማህበረሰቡ ህዝባችን ይሆናል። ሰላፍ እየተንኮላሸ በየቀኑ በየቀኑ አድማ ብተና ፖሊስ እና መከላከያ እየከዳ ወደ ታመኝ እየተቀላቀለ ያለበት ሁኔታ ነው ያለው ሚያፈርም በመናዋል በሁለት ጊዜ መቆም የሚችልበት ሁኔታ ላይ ያለ፣ ይህም ደግሞ ነገ ከነገ ወዲያ በምናደርገው የተጋድሎ ላለመልየሚናደርገ ነው። እጅግ በጣም አመሰግናለሁ ወንድም ዓለም እንግዲህ መልካም የትግል ጊዜ ይሁን፣ በድል እንገናኝ። እግዚአብሔር ስልንን የመጨረሻ መልዕክት ካለ ልቀበልህና እንሰናበት። ጥሩ እንግዲህ ማስተላለፍ የምፈልገው ማንኛውም አማራ ፋኖ ነው ትግል ላይ ያለ ሁሉም ተታጋይ ተቀኝ ነውና እንድንሄድና ለአንድነትና አብሮ ለመስራት ሁሉም ፈቃደኛ ሆኖ ይህን ብመከራ ቀን ንጹሐን ህዝባችን ክባሽንን ትኩረት ሰርተን እንድንሰራ ማለት ነው። አመሰግናለሁ። ክቡራት እና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 21 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች እና ዜናዎቻችን እንዲደርሷችሁ ዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር